እንዴ ጌታቸው የትግራይን ህዝብ ሊያጠፋ ነው፣ የፌደራል መንግስት የጀኖሳይድ ፈጽሟል፣ ዛሬም የትግራይ ጠላት ነው፣ ታደሰ ወረደ ሲመጣ ትግራይን ለማጥፋት እየሰራ ነው፣ እኔ ካልሆንኩ በስተቀር ሌላው የትግራይ ህዝብ አጥፊ ነው ነው እያለ ያለው ደብረ ጽዮን ነው። አይደለም ነው? እኛ ደግሞ ምን እንለው? አንተ ነህ የትግራይን ህዝብ ለማጥፋት እየሰራ ያለህ፣ በትግራይ ህዝብ፣ በትግራይ ወጣቶች ደም እየነገድ ያለ አንተ ነህ፣ የትግራይን ሀብት እያወጣህ ወደ ኤርትራና ወደ ግብጽ እያሸሸህ ከጠላት ጋር እየተባበርክ እየሰራ ያለው የትግራይ ህዝብ ሰላም እንዳይሆን እንቅፋት የሆንከው እሾህ አንተ ነህ ነው እያልን ያለ። ስለዚህ መነቀል አለብህ አንተ አንተ ካልተነቀልክ የትግራይ ክልልም ኢትዮጵያን ሰላም አያገኝም። ስለዚህ ይህንን አሰብ ወደብን ወደ ኢትዮጵያ አስመልሳለሁ ብሎ የኢትዮጵያ መከላከያ ሰራዊት ቢመጣና ሻእቢያ ጋር ጦርነት ቢገጥም ከሻእቢያ ጋር አብረን ሆነን የኢትዮጵያ መከላከያ ሰራዊት እንወጋለን ይላል ኢሳያስ ማን ነው ደብረጽዮን ስዩም መስፍን የሚባለው የባንዳዎች ቁንጮ ያኔ ሰሜን ዕዝ ላይ ጥቃት ሊፈጽሙ ከአንድ ሰምንት በፊት የሰጠው ኢንተርቪው ነበረ እና ምን ይላል? ከኢትዮጵያ ጠላቶች ጋር ይላል ከግብጽም ይሁን ከሶማሊያም ይሁን ከሻእቢያም ይሁን ከማንም ጋር ከኢትዮጵያ ጠላቶች ጋር አብረን ሆነን የኢትዮጵያ መንግስት እንወጋለን ባለ በሳምንቱ ግንባሩን ተብሎ ነው የተደፋው። የደብረ ጽዮን መጣፈንታ እሱ እንደሚሆን እጠብቃለሁ። ኢትዮጵያን የኢትዮጵያን ህልውና አሳልፌ ከጥላት ጋር እሰራለሁ የሚል ሁሉ ግንባር ግንባሩን እየተባለ ነው የተደፋው ሂድና አቦይ ሰባ እንትናን ጠይቀው አባይ ፀሐይን ጠይቀው ካገኘው ሲኦል ሲስተት ካገኘው አለዛ አስመላሽ ወልደ ስላሴ ሂድና አናግረው እንዴት እንደሞተ እናንተ ከሻቢያ ጋር ተደርባችሁ ስለተዋጋችሁ የኢትዮጵያ መከላከያ ሰራዊት ይሸነፋል ወይም የአሰብ ወደብ ሳይመለስ ይቀራል ማለት አይደለም ኢትዮጵያዊ ሆነህ ኑረህ የኢትዮጵያ ስልጣን ላይ ተቀምጠህ በኢትዮጵያ ሀብት በልጽጋችሁ በኢትዮጵያ ስም እውቅና አግኝታችሁ እንደ ፖለቲከኛ ተቆጥራችሁ በኢትዮጵያ ህዝብ ስም ስትነግዱ ከኖራችሁ በኋላ ዛሬ የኢትዮጵያን ጥቅም የአሰብን ወደብ እናስመልሳለን የሚል መንግስት ሲመጣ ያንን ወደብ ላለማስመለስ ከጠላት ጋር አብሬ የኢትዮጵያ መከላከያ ሰራዊት እወጋለሁ ከማለት በላይ ጠላትነት የለም። ኢሳያስ አይደለም ጠላታችን ነው። ከደብረ ጽዮን በላይ የኢትዮጵያ ጠላት የለም። ከህወሃት በላይ ጠላት የለንም። ከሻዓቢያ ነው የፈጠረብን። ህወሃትን ከሻአቢያ ጋር አብሮ ደርቦ ከማጥፋት በስተቀር ምንም አይነት ምንም አይነት ለነዚህ ሰዎች ምክርም ትምህርትም ሊሰጥ የማይችል ስለሆነ ህወሃትን ከሻአቢያ ጋር አብሮ ከማጥፋት በስተቀር ሌላ የሚታየኝ አማራጭ የለም። በጣም ማዝ ነው። እንዲህ አይነት ሌባ እንዲህ አይነት የሌቦች ስብስብ ለራሱ ክብር የሌለው የባንዳዎች ባንዳ የሆነ ቡድን የኢትዮጵያ ስልጣን ላይ ቁጭ ብሎ 27 አመት መኖሩን ሳስበው ይቆጭኛል በጣም በህወሃት ተመርተን ነበር ህወሃትን የሚመ- ኢትዮጵያን የሚመራ ህወሃት የሚባል የሌቦች ስብስብ ነበር ብሎ በታሪክ ላይ መጻፍ ራሱ ይቀፈኛል እና በጣም የሚያሳዝን ነገር ነው የሚያወሩት እስትንፋሳቸው አንድ ነው ልክ ነው ህወሃትና ሻእቢያ በቅርቡ ደግሞ የሁለቱም ስትንፋስ እንደሚቋረጥ በእርግጠኝነት በአካል በተግባር የምናየው ሐቅ ይሆናል ይሄ በተወሰነ ደረጃ ገብቷቸዋል ብዬ አስባለሁ። የኢትዮጵያ ጠላቶች ሁል ጊዜ አይማሩም እና ጠፋታለን ያሉት ሁሉ እየጠፉ እና ፈርሳታለን ያሉት እየፈረሱ እና ዳክማታለን ያሉት እየተበታተኑ ነው የኖሩት እስከዛሬ ይሄንን ለማሳየት ሰባት አመት በለውጡ መንግስት ብቻ የመጣንበትን ውጣውረድ ማየት ይቻላል ስንቱን መሰናክል ስንቱን ገደል ስንቱን ተራራ አልፎ እንደመጣ ይሄ መንግስት ስንቱን አደጋ ተሻግሮ እዚህ እንደደረሰ ሰባት ዓመቱን ዞር ብሎ ማየት ይጠቅማል። ስለዚህ ደብረጽዮንም ከሻእቢያ ጋር ተባበረ፣ ግብጽም ከሻእቢያ ጋር ተባበረች፣ ኢሳያስ አፈወርቂም ዛሬ በያዘው የጠላትነት መንገድ ቀጠለ። ማንም ጠላት ከየትኛውም ጋር ቢተባበር የአሰብ ወደብ ወይም ኢትዮጵያ የአሰብ ወደብ ባለቤትነቷን ከማረጋገጥ የሚያግዳት ነገር እንደሌለ ጠቅላይ ሚኒስትሩም ፊልድ ማርሻሉም ደጋግመው ተናግረዋል። እኛም ብዙ ጊዜ አውርተናል። ተዘርፎ የሄደን ንብረት ነው፣ በኢትዮጵያ ልጆች መስዋዕትነት ወደ ኢትዮጵያ ይመለሳል። ቀይ ባህር የቀይ ባህር የባህር ኃይል ያቋቋምነው ለዛ ነው ይላሉ ፊልድ ማርሻል። የባህር ኃይል አቋቁመናል ያደራጀነው ለዚህ ነው፣ ሌላ ለምንም አይደለም። በትብብር እንሰራለን ብለን ነበር ኢሳያስ አፈወርቂ። ስለዚህ በማንኛውም መንገድ ቢሆን ይመለሳል እንዳንተ የግመል ማጠጫ አድርገህ ባስቀመጥከው የአሰብ ወደብ ላይ ዝም ብሎ ቁጭ ብሎ የሚውል የባህር ኃይል አባላት አይደለም። ኢትዮጵያ ሰለጠነችው ያዘጋጀችው የቀይ ባህር ቀጠናን የሚቆጣጠር የቀይ ባህር ሰላምን የሚመልስ የኢትዮጵያን እድገትና ብልጽግና የሚያረጋግጥ የወደብ ባለቤትነቷን የሚያረጋግጥ የባህር ኃይልን የተገነባው በመከላከያ ሰራዊትና በኢትዮጵያ ልጆች መስዋዕትነት የአሰብ ወደብ ተመልሶ ይመጣል። ሻዕቢያና ደብረ ጽዮን ሻዕቢያና ህወሀት ግን አብረው ወደ ኢትዮጵያ እንደመጡ አብረው ወደ መቃብር የሚወርዱበት ጊዜ በጣም ቅርብ ነው። ማረጋገጫውን ከፈለጋችሁ እነ ስዩም መስፍንን፣ እነ አባይ ፀሐይንና አስመላሽ ወልደ ስላሴን ሂደ ጠይቀው፣ ግንባሩን ብሎ ማን እንደደፋው ሂደ ጠይቀው። ኢትዮጵያን እናፈርሳለን ሲል ኢትዮጵያ አትፈርስም አንተ ትፈርሳለህ እንጂ ያሉ የኢትዮጵያ ልጆች ናቸው ግንባር ግንባራቸውን ብሎ አፍራሾቿን ያፈረሱላት። ፌደራል መንግስቱም የነ ደብረ ጽዮንን እንቅስቃሴ ባይነ ቁራኛ እየተከታተለው እንደሆነ ይገባኛል ከመከላከያ ሰራዊት አቅም በላይ የሚሆን ጉዳይ ወይም ችግር የለም። በዚህ ሰዓት የጠቅላይ ሚኒስትሩን አካሄድ በሰላማዊ ዲፕሎማሲ እንደሚያምን አውቃለሁ። ያ ሳይሳካ ከቀረ ግን ማንኛውም አይነት መስዋዕትነት ተከፍለው ህወሀትም ሻዕቢያም ይጠፋሉ። አሰብ ወደብ ወደ ኢትዮጵያ ይመለሳል። የኤርትራ ህዝብም ነፃ ይወጣል። ኢሳያስ አፈወርቅ የሚባል የባንዳ ቁራጭ ከኤርትራ ብቻ አይደለም ከምስራቅ አፍሪካ ታሪክ ላይ ተፍቆ የሚጠፋበት ዘመን ቅርብ ነው። ምክንያቱም ምስራቅ አፍሪካን የሚያተራምሰው ማን እንደሆነ በደንብ ስለሚታወቅ ማለት ነው። ከሽብርና ከብጥብጥ ውጪ ሌላ አላማ የሌለው ሰው ነው ሳያሳፈ ወርቂ ማለት ስለዚህ ህወሃትና ሻቢያ አብረው እንደተወለዱ አብረው ወደ መቃብር እንደሚወርዱ በቅርቡ በተግባር የምናየው ሀቅ ይሆናል ከዚህ ውጪ ሌላ የምለው ነገር አይኖረኝም የተከበራችሁ የመሆን መልቲ ሚዲያ ቤተሰቦች አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁንና ለሌሎች ተደራሽ እንዲሆን ማድረጋችሁ እንዳትዘነጉ እንዲሁም ደግሞ መሆን መልቲሚዲያን በሱፐር ቻትና በሱፐር ታንክስ መደገፍም እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም ዳግም እስከምንገናኝ ሰላም በያላችሁበት ለናንተ ይሁን።